ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትርፍረፍ ይበልልኝ እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። ዛሬ እንግዲህ ሁላችንም እንደምናውቀው የቀነኒ አዱኛ የችሎት ቀን ነበረ። እንዴት ሆነ ችሎቱ? ምን ላይ ዋለ? ምን ላይ ደረሰ? የሚለውን ይዘንላችሁ መጥተናል አጣርተን። ይህም ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ኮሜንት ላይ ፍትህ ለቀነኒ እያላችሁ ጻፉ። ሁላችንም ድምጻችንን እናሰማ፣ ፍትህ እንበል። ነገ በኔ እንበል ና በእህቶቻችን የቀነኒ ዛሬ ምን ላይ ባለ? የዛሬ ውሎስ ምን ላይ ነበረ፣ የችሎት ውሎ የሚለውን መረጃውን አብረን እንሰማለን። በጣም ያሳዝናል። ልብ የሚሰብር ነው። እውነት አላቅም፣ ብቻ እኔ ብዙ ስሜታዊ ሁኝ አለው። እስኪ አብረን እንስማ፣ ና እንመለስ። የዛሬ ችሎት ማለት ነው። ያሳዝናል ቤተሰብ እውነት ልባቸው ተሰብረዋል የበለጠ ማለት ነው። እንግዲህ ፈጣሪ ያጽናችሁ። ቤተሰቦቿ ማለት ወዳለው ሁላችንም በጉጉት ስንጠብቅ የነበረው ነበረ። ዛሬ የዛሬን ችሎት ግን ያልሆነ ነገር ሆኗል ማለት ነው። ያማል። በጣም ከብዶናል፣ አሙናል፣ አዝነናል። እውነቴን ነው ምለው። እስኪ ወደ መረጃው እንሂድ። ከባድ ነው ከሚባለው በላይ ማለት ነው። እውነት አልጠበቅኩም። ምን ዲ በጣም አዝነናል። ሁላችንም ፍትህ ለቀነኒ ፍትህ ለቀነኒ ሁላችንም መረጃውን አዳምጡት። ፍትህ ለቀነኒ እንዳትረሱ። ድረስ ፖሊስም የምርመራ ውጤቱን ይፋ እስካላደረገ ድረስ ሁሉ ነገር ለምን እርሱ ላይ ይደፈደፋል የሚሉ ሀሳቦችም ብዙ ናቸው። እንዲያም ሆኖ ፖሊስ ከምርመራ ውጤቱ ምን አግኝቶ ይሆን? እንዴት ያለ የምርመሪያ ውጤት ያሰማን ይሆን? ፍርድ ቤት ውስጥ ምን ይወስን ይሆን የሚለው ነገር የሁሉ ሰው ጥያቄ ሆኗል። ከዚህ ቀደም ባልተለመደ መልኩ በቀነኒ ጉዳይ ላይ ሰዎች የቀነኒን የፍርድ ቤት ጉዳይ በተመለከተ ከቀጠሮ ፊት በየማህበራዊ ሚዲያዎቻቸው ላይ ከችሎት ቀጠሮ ማለትም ከዛሬ መጋቢት ሃያ ዘጠኝ ቀን በፊት ባሉት ቀናት ውስጥ የችሎት ቀጠሮ ው ሶስት ቀን ቀረው ሁለት ቀን ቀረው አንድ ቀን ቀረው ነገ ነው እያሉ የችሎት ወሬውን ለመስማት ጉጉት ሲያሳዩ ታይተዋል። ሁሉ ሰው ቢችል ችሎት ላይ ተገኝቶ የሆነውን ቢሰማም ቢያደምጥም ይወዳልም ይፈቅዳልም። ነገር ግን ያህል ሊሆን አልቻለም። እነሆ ዛሬም ታዲያ ቀኑ ደረሰና ችሎት የቀነኒ ጉዳይ ፍርድ ቤት ቀርቦ ነበር። ችሎቱ ዛሬ ምን አለም? በቀነኒ አዱኛ ሞት ላይ ዛሬ ቀጠሮ የነበረ ሲሆን በአራዳ ምድብ ችሎት ዛሬ በነበረው ችሎት የፖሊስ የምርመራ ውጤት እይጠበቅ የነበረ ሲሆን ፖሊስ የአስራ አምስት ሰዎች መረጃን ማሰባሰቡን ገልጾ የፌዴራል ፖሊስ ፎረንሲክ የምርመራ ውጤቶች አሁንም አልደረሱኝም በማለት አስራ አራት ተጨማሪ ቀናትን ጠይቋል። የአንዷ አለም ጠበቃ በበኩሉ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋ ስፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ሲል ለፍርድ ቤቱ አስታውቋል። ተጨማሪ የጊዜ ቀጠሮ መፈቀድ የለበትም፣ አንዷለም የዋስ መብቱ ሊጠበቅለት ይገባል ሲልም ጠበቃው ተከራክሯል። በተጨማሪም ከዚህ ጋር ተያይዞ ከዚህ ቀደም በሌሎች ማህበራዊ ሚዲያዎች እንደተሰራጨው ከእስር ወጥቶ የሙዚቃ ስራውን ለፋሲካ ያቅርብ የሚለው የኢትዮ ዘገባ እየተሳሳተ ነው፣ ሊታረም ይገባል ሲልም ጠቅሷል። ፍርድ ቤቱ የሁለቱን ክርክር ከሰማ በኋላ የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት ቀጠሮ ሳይ የነበረውን ጉዳይ በተመለከተ ሌላ ጥላያም የተባሉ ግለሰብ የችሎቱ ውሎን በተመለከተ ከዚህ ቀደም በማህበራዊ ሚዲያቸው ላይ እንዲህ ሲሉ አሉ ያሉትን ችግርና ቅሬታቸውን ነበረ። የችሎቱ ሂደት ግልጽ መሆን አለበት፣ ለቤተሰብ ለሚዲያና ለህዝቡ ክፍት መሆን አለበት። በስሚ ስሚ ከመስማት የፍርድ ሂደቱን በቀጥታ መከታተል ፍትህ እንዳይዛባ ሚና ይኑረዋል። ባለፈው እንደተደረገው አይነት ችሎቱን ከሰዓት ነው ብሎ ሰው ሳያወቅ በጠዋት የማካሄድ ነገርም ለቀጣዩ መደገም የለበትም። እነዚህ ትናንሽ የሚመስሉ ስራዎች የፍርድ ሂደቱ ላይ አመኔታን ይሸረሽራሉ። የአጫሉ ግድያም በተመለከተ የነበረው ችሎት ለህዝቡ ብቻ ሳይሆን ለቤተሰቡም ዝግ ተደርጎ ነበር። ሚዲያዎችም ከጠበቆች ያገኙትን ከመዘገብ ውጪ በችሎቱ መታደም አልቻሉም ነበር። ጉዳዩ እንዲሁም ተድበስብሶ ታልፏል። ታዲያም አሁን የቀነኒ ጉዳይ ቢያንስ ፖለቲካ አይደለም። በባለፈው ችሎት ላይ ፖሊስ የስልክ ምልልስና የፎረንሲክ ምርመራ አልደረሰኝም ብሎ ነበር። የምርመራ ውጤት ይዞ እንደሚቀርብ ይጠበቃል ሲሉ ከቀናት በፊት ከችሎት ጋር ተያይዞ ያላቸውን ቅራኔ አሰምተው ነበር። እኔ አዱኛ እኮ የቀነኒ አዱኛ አባት፣ የልጄን ደም እንድታወጡልኝ የኢትዮጵያን ህዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋና ነው እያቀረብኩ፣ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳ እና የደሜ የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የቀነኒን ጉዳይ በጉጉት ከሚጠብቁ ሰዎች መካከል ሶዋድ አህመድ የተባለች ግለሰብ ከሶስት ቀናት በፊት እንዲስትል ነበር ስሜቷን የገለጸችው። መጋቢት ሀያ ዘጠኝ ቀን የተያዘው የፍርድ ቤት ቀጠሮ ሶስት ቀን ቀርቶታል። እንደ አውሮፓውያን አቆጣጠር በ2015 በኢትዮጵያ በተደረገ ጥናት መሰረት ከአራት ትዳር በሶስቱ ውስጥ ሚስት በትዳር አጋር የሚደረግ አካላዊ ጥቃት ስለባ ነች። እንዳለመታደል ሆኖ አለማችን በኢኩላዊነት እየተሞላች ነች። ከነኛ አንዱ የ የሚገለጽ ቦታ ኢኩላዊነት ነው። በአባታዊ ስርዓት ማህበር ላይ የተመሰረተው ማህበረሰብ ወንዶች ሁልጊዜም ከሴቶች የበለጠ ተጠቃሚነት እድል እንዲኖራቸው አስችሏል። ይህ በእያንዳንዳችን ቤት ይጀምራል። ለሴት ልጆች የማይፈቀዱ ለወንድ ልጆች የሚፈቀዱ ነገሮች ብዙ ናቸው። እነዚህ ነገሮች አንዳንድ ጊዜ ወንዶች አረመናዊ ድርጊቶችን ሲፈጽሙ እንኳን ማስተባበያ ፍለጋ እስከ ጥግ እንዳንሄድ ያደርጉናል። በባሏ ቁጥጥር ስር ሆና በጉልበት እየተሰቃየች ያለችን ሴት ሳይቀር ለምን ጥላው አልሄደችም ብለን ለመውቀ ድረስ ይዳዳናል። በቁጥጥር ስር አድርጎ ከሚያሰቃያት ለምን ነጻነቷን አልሰጣትም ብለንም እንጠይቃለን። በዚህ ላይ ደግሞ ለምን ጥላ አልወጣችም እያለ የሚወቅሰው ማህበረሰብም በትዳር ውስጥ ሚስት የሚደርስባትን በደል ችላ መኖርን የሚያንቆልጳጰስ አባታዊ ስርዓት ያለው ማህበረሰብ ነው። እናቶቻችን ችለው ነው የኖሩት የሚለውን አባባል እዚህ ጋር ልብ ይሏል። እንደ አውሮፓውያን አቆጣጠር በሁለት ሺ አስራ አምስት በኢትዮጵያ በተደረገ ጥናት መሰረት ከአራት ትዳር በሶስቱ ውስጥ ሚስት በትዳር አጋር በሚደረግ አካላዊ ጥቃት ሰለባ ነች። የችግሩ ስረ መሰረት ለወንዶች የተለዩ እድሎችንና ሁሉም ይገባኛል ባይነትን በጎን ደግሞ ስሜታዊ አስተውሎትን ወይንም ደግሞ ኢሞሽናል ኢንቴሊጀንስ እንዳይኖራቸው አድርገን ስለምናሳድጋቸው ራሳቸውንም ሆነ የፍቅር አጋሮቻቸውን እንዲጎዱ ማድረጋችን ነው። ሁልጊዜም ተጎጂን ከሞቀስ የችግሩ ስረመሰረትን አውቀን ለማስተካከል መሞከሩ እየተሻለ ነው። ቀጣዩ የፍርድ ቀን ሶስት ቀን ቀረው ስትል ነበረም ዛሬን ስትናፍቅ የተናገረ ሰላምና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዝቶ ርፍርፍ ይበልልኝ። እንግዲህ እንዴት አያችሁት? የፍርድ ቤት ብሎ መግቢያ ላይ እንዳሰማዋችሁ ማለት ነው። ዛሬ እንግዲህ ቀጠሮ እንደነበረ ሁላችንም በጉጉት ስንጠብቅ የነበረው ነበረ፣ ግን በጣም ያሳዝናል። ከባድ ነው። እንግዲህ ነገም በተስፋ እንጠብቃለን። በጣም በሚያሳዝን ሁኔታ መግቢያ ላይ እንደሰማችሁት እንግዲህ አሁንም ለነገ ደግሞ ተቀጥሯል። አሁንም አልደረሰልኝም ብሏል። ነገ ደግሞ ለመቼ ይቀጠር? ነገስ እውነቱ ይወጣል። ነገም ሌላ ነገር ሊሆን ይችላል። በጣም ነው የሚያሳዝነው። የምሬን ነው። እንዲሁም ደግሞ እሷ ራሷን እንትን ለማለት ሙከራ ያደረገችው የጻፈችውን ሁሉን ነገር አግኝቻለሁ ከአንዱ አለም ላይ እና ይሄስ ምን ያክል እውነት ነው ብላችሁ ትቀበላላችሁ ይሄንን ነገርስ እሷስ እንዲህ ብላ እንዴ? እሷ ጻፈች ተብሎ እዛ የተጻፈ ቢኖርስ? ተውስኪ በጣም ነው የሚያሳዝን። ብቻ እውነት ከባድ ነው። በጣም እኔ ማለት በጣም አናዶኛል፣ ስሜታዊ ያድርጎኛል። ምክንያቱም ብዙ አይነት ነገሮች እንግዲህ አስራ አምስት ሰው ቀጠሮ አስራ አምስት የሰው ምስክሮች አግኝቻለሁ፣ አስራ ስድስት ነው የሚያስፈልግ፣ ያኔ አንድ ሰው ይቀራል እንደማለት ነው እና አሁንም ደግሞ የፎረንሲክ ምርመራው አልወጣልኝም። ስለዚህ ተጨማሪ ቀጠሮ ማለት ነው። በጣም ከባድ ነው። የምሬን ነው የምላችሁ። በጣም በጣም ነው የሚያናድደው። አስባችሁታል? ቤተሰብ ምን አክል የልጃቸውን መብት ወይም ፍትህ እየፈለጉ እንደሆነ ምን አክል ጓግተው እንደሚጠብቁ እና እንዴት ነው አልደረሰልኝም? አልደረሰልኝም የአበሻ ቀጠሮ የሚባለው ይሄ እኮ ነው። በቀጠሯችን እና በሰዓታችን የማንገኝበት እንዴት ነው አልደረሰልኝም? ምን ማለት ነው? ስንት ጊዜዋ ነው? ህይወቷ ካለፈች ልጅ እና ምን እየተደረገ ነው? ወዴት እየተደረገ ነው ያለው ነገርስ እንዴት እንዴት እየሆነ ነው አልገባኝም። ብቻ ለማንኛውም ነፍስ ይማር፣ እህታችን በጣም ያሳዝናል። ቤተሰቦችን እግዚአብሔር አምላክ ያጽናናልሽ። በምን ይጽናናሉ? ሲጀመር የሚያጽናና ቃል የለም። በጣም ከባድ ነው። የእውነት ለመናገር በጣም ነው የሚያናድደው። እንዴ! ይሄ ሁሉ ይሄ ሁሉ ነገር እያለ እንዴት ነው እንዴት አልደረሰልኝም? እሳት ላይ ጥዶ ማብሰል ነው እንዴ? ምክንያቱም ብዙ ብዙ ነገሮች መረጃዎች እየወጡ ናቸው እና አሁንም ደግሞ የዋስ መብት እየጠየቀ ነው። ሲቀጥል ደግሞ ኮንሰርት ይዘጋጅልኝ አለ የተባለው እሱም ውሸት ነው ሀሰት ነገር ነው እየተባለ ነው እሱ አላለም እያሉ ነው። እንግዲህ ያው ሚዲያ ላይ ሰዎች ውሸት ነገር ያመጣሉ ሲጀመር ሰማን፣ አየን እያሉ ውሸት እንደሚያመጡ ሁላችንም እናውቃለን። ይሁን እንጂ ግን ፍትህ ለቀነን እንፈልጋለን ማለት ነው። ለማንኛውም ያማል የምሪያም ማለት ከባድ ነው። እግዚአብሔር ያጽናው። አባቴ በምን ቃል ይጽናናሉ? ወይኔ አባት በጣም አባትም ለልጄ ፍት ሂዱ ሰምተናል። ሁሉም ነገር ግን በቃ ምንም አይነት ነገር በአሁኑ ሰዓት ላይ ህግ የለም። በእናታችሁ እውነቴን ነው ምለው። በአሁኑ ሰዓት ላይ የሆነ ሀቅ አለ። እውነት ይወጣልናል በፍርድ ቤት በምናምን አትበሉ። የለም በቃ ምንም አይነት ነገር ሁሉ ነገር የውሸት ነው። ሁሉ ነገር የዛሬን ቀጠሮ ሁላችንም በጉጉት ስንጠብቅ የነበረውን አይደለም ቤተሰብ፣ ሁላችንም የምሬ ነው። እኔ ሃያ አስራ አንድ ጊዜ ነው ሺ ስልኬን ሳይ የነበርኩት ዛሬ ብቻ ማለት ነው። ከነጋ ጀምሮ እስኪ ዛሬ እያልኩኝ መረጃ እየወጣው ነበረ ማለት እስኪ ምን ተባለ ይሆን ምን ይሆን፣ እስከ ማታ ጀምሮ ሳስበው ነበር ያደርኩት። የምር በጣም የሚጨንቅ ነው ማለት ቤተሰቦቿን አስባችሁታል። እኛን እንደዚህ ያሳዘነችን እና እንደዚህ ያስጨነቀችን ምስኪን እናት አባቷ ምን ክል ምን ተስፋ እያደረጉ ናቸው። ምንስ ለነሱ እኮ ረፍት ነው፣ በቃ እሱም አይደለም ከተባለ ነጻ እሱም ይለቀቃል፣ እነሱም እፍ ብለው አርፈው ይቀመጣሉ። ኮ ይሄ ነገር እሱም ከሆነ አንድና አንዱን እንደዚህ በጣም ያማል። ለማንኛውም እንዳዘነጉ፣ ፍትህ ለቀነኔ ፍትህ ለቀነኔ ፍትህ ለቀነኒ የእኛ ኢትዮጵያ ነገር ለአንድ ሳምንት ነው ትዝታን እረሳናት ታስባችሁታል እስካሁን አልተያዘም የትዝታ ቤተሰቦቿን ሚዲያ ላይ እየወጡ አይደለም እነሱም ረሷት ይመስለኛል እኔ ማለት ነው የትዝታ ቤተሰቦች ራሱ ወጥተው ለምንድን ነው ድምጽ ሁኑን የማይሉት ድጋሚ ማለት ነው አሁንም ለምን ሚዲያ ላይ ልጃቸውን ለምን እህታቸውን ለምንድን ነው ማያስታውሱት እንዴ ባለቤት ካልጮኸ ጎረቤት አይረዳም ተብሏል። እውነቴን እኮ ነው። እና የትዝታ ነገር ራሱ የውሃ ሽታ ሆኖ ነው የቀረ። ብዙዎች ስለትዝታ ምን አለ ምን ተባለ ብላችሁ ጽፋችሁ ልኛል። ኮሜንት ላይ ስለ ትዝታ እስካሁን ድረስ አልተያዘም። የውሸት መረጃ ነው ተያዘ፣ እንደዚህ እየተባለ ይወራል። ሱዳን ላይ ምናምን ምንም የለም እስካሁን። ብቻ ነብሷን ባጸደ ገነት ያኑረው። እና አገራችን ፍትህ የለም እንዳትቀደሙ እህቶቼ ማለት ነው እኔ እሱን ነው ምክራችሁ፣ በቃ እንዳትቀደሙ። ከተቀደማችሁ ምንም አይነት ፍትህ አገኛለሁ አትበሉ። ቤተሰብንም ሆነ እናንተም ሆነ ፍትህ አታገኙ መቼም መቼም ማለት ነው። በጣም ነው የሚያማው። እንግዲህ በዚህ ተቋጭቷል ማለት ነው። ነገ ደግሞ ያለውን ነገር ተከታትለን እስኪ እናመጣላችኋለን። ነገ ደግሞ ምን አዲስ ነገር እንደሚመጣ ማለት ነው። በጣም ከባድ ነው። ያሳዝናል።